ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የመጋቢት 30 2017 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። የቀድሞው የአብን ሊቀመንበር ዶክተር ደሳለኝ ጫኔ ፓርቲው ከዚህ በኋላ ከመኖሩ ይልቅ ባለመኖሩ የአማራን ሕዝብ እንደሚጠቅም ገልጸዋል። የአብን ፍጻሜ ይፋ ሆኗል። የአማራ ፋኖን የተቀላቀሉ የቀድሞ የአገዛዙ ወታደሮች ነጻነታችንን አውጀናል ብለዋል። የአገዛዙ መፍረክረክ ተጋልጧል። በደቡብ አፍሪካ የኢትዮጵያን ማኅበር አመራር አባል መገደላቸው ተነግሯል።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 የቀድሞ የአብን ሊቀመንበር ዶክተር ደሳለኝ ጫኔ ፓርቲው ከዚህ በኋላ ከመኖሩ ይልቅ ባለመኖሩ የአማራን ህዝብ እንደሚጠቅም ገለጹ። የህዝብ ተወካዮች ምክር ቤት አባሉና የአብን መስራች አባልና የቀድሞ ሊቀመንበር ዶክተር ደሳለኝ ጫኔ የቀድሞ ጓዶቻቸውና የወቅቱ የብልጽግና አጃቢዎች እነዶክተር በለጠ ሙላ ከቀናት በፊት ጉባኤ አደረግን ብለው ያደረጉትን የአመራር ሹመት በመቃወም ሰቆቃዎ አብን የሚል ረጅም ጽሁፍ አስነብበዋል። ዶክተር ደሳለኝ በአብን ፓርቲ ሆኖ መቀጠል እጅግ ተስፋ የቆረጡ ሆኖ በታዩበት በዚህ ጽሁፍ ከምስረታው እስከ ፍጻሜው ሀቅ ነው ያሉትን ጉዳይ በዝርዝር አስፍረዋል። አብን በምርጫ ቦርድ በህግ ባይሰረዝም እንኳን በተግባር ግን ጉባኤ እንዳያካሄድ ተደርጎ ሰቆቃዊ ሞት እንዲሞት የተደረገ ፓርቲ ነው ያሉት ዶክተር ደሳለኝ ጫኔ ተስፋ አስቆራጭ ያሉትን ሂደትና የአገዛዙን እጅ መርዘን በማንሳት አመላክተዋል። ዶክተር ደሳለኝ የብልጽግና ተሿሚው አንጃ ትናንት አካሄድኩት ያለውን ጉባኤ ለመጥራት የሚያስችለው አካል ብሔራዊ ምክር ቤቱ ወይም ማዕከላዊ ኮሚቴው ውሳኔ ያላሳለፈበት፣ ጉባኤ አዘጋጅ ያልሰየመበት ማዕከላዊ ኮሚቴው ሰውየው ውሳኔ እንዲያስተላልፍም በአግባቡ ስብሰባ ያልተጠራበት ነው ብለዋል። አብዛኛዎቹ የትናንቱ ጉባኤ ተሳታፊዎችም በፓርቲው መዋቅሮች የማይታወቁና ያልተወከሉ አዳዲስ ፊቶች መሆናቸውን ከወጡ ፎቶዎች ተረድቻለሁ ያሉት የምክር ቤት አባሉ የፓርቲው አባል መሆን አለመሆናቸውን ግን ከጥርጣሬ በጸዳ መንገድ ማረጋገጥ አልቻልሁም ሲሉ አክለዋል። የተደረገው ጉባኤም ሆነ የአመራር ምርጫ ግን እንዳልተደረገ የሚቆጠር ፓርቲውም ህልውናው እንደሌለ የሚቆጠር የጥቂት አመራሮች የስልጣንና የጥቅማ ጥቅም በተደጋጋሚ እንደምለው ምግብ ዋስትና ማረጋገጫነት የዘለለ ፋይዳ የሌለው ድርጅት እንዲሆን በተጠና መንገድ ተደርጓል ብለዋል። ደሳለኝ ብዙ ዋጋ በከፈልንበት ፓርቲያችን ላይ እንደዚህ ያለ የመረረ ግምገማ ለማሳረፍ ያስገደደኝ ጉዳይ አብን መስራት የሚችለውን በወቅቱ በአጭር ጊዜ ሰራና፣ በጥቂት የከፍተኛ አመራሩ ስህተቶች የፖለቲካ ገበያውን እንዲያጣ የተደረገ ከዚህ በኋላ ከመኖሩ ይልቅ ባለመኖሩ የአማራን ህዝብ የሚጠቅም ፓርቲ መሆኑን ስለማምን ነው ሲሉም የምክር ቤቱ አባል ጽፏል። የአማራ ህዝብን ባይጠቅምን እንኳን የማይጎዳ ቢሆን ኑሮ የተሾሙት አመራሮች እንጀራ በልተው ቢያድሩበት በግሌ ችግር የለብኝም ያሉት ዶክተር ደሳለኝ ጫኔ ፖለቲካ ምህዳሩ ሲፈቅድ አንድ ቀን አንጸባራቂ የሆነ ድርጅት መመስረታችን አይቀርም፣ ዛሬ በእርግጥ ፖለቲካው የጠመንጃ አፈሙዝ በሆነበት አገር የፓርቲ ፖለቲካ ከአጭር ጊዜ አንጻር ፋይዳው ዝቅ ያለ ነው ሲሉም አብራርተዋል። ዶክተር ደሳለኝ ስለ ጉባኤ ሲያነሱ በ2014 ዓ ም በባህር ዳር ጉባኤ ለማካሄድ ተሞክሮ እንደነበረ አስታውሰው በዚህም የድርጅቱ ብሔራዊ ምክር ቤትም በቀጣይ ቀን የተሰበሰበው ጠቅላላ ጉባኤም እነበለጠ ሞላን ከመንግስት ስልጣን ስልጣን አንለቅም ስላላችሁ የፓርቲ ስልጣን ለአዳዲስ አመራሮች አስረክቡ ብሎ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 ችግሩን ጠቅሰዋል። በጠቅላላው አምስት ዓመት ከአንድ ወር በቦርዱ ተቀባይነት ያገኘ ጉባኤ ሲያካሂድ የቆየን ፓርቲ ቦርዱ ሳይሰርዘው የቀረው ምናልባት በገዢው ፓርቲ ብልጽግና ትዕዛዝ ለቀጣዩ ምርጫ የተወሰኑት አመራሮቹ በአጃቢነት እንዲሳተፍ ተፈልጎ ሊሆን ይችላል ሲሉም ዶክተር ደሳለኝ ግምታቸውን አስቀምጠዋል። የአማራ ፋኖን የተቀላቀሉ የቀድሞው ያገዛዙ ወታደሮች ነፃነታችንን አውጅናል አሉ። በውጊያ ከሚደርስበት እልቂት በተጨማሪ በየጊዜው ወደ ፋኖ በሚቀላቀሉ ወታደራዊ አቅሙን ያመናመኑበት አገዛዙ በተደጋጋሚ የሰራዊት ምረቃ እያሳየ ከፍተኛ ሰራዊት አለኝ የሚል ፕሮፓጋንዳ ላይ ተጠምደዋል። መሬት ላይ ባለው ሀቅ ግን በደሞዝ ጭማሬ አቆያቸዋለሁ ያላቸውን ወታደሮች እያጣ ያለው የአብይ ቡድን በውስጡ ወታደራዊ መዋቅር አድላዊ አካሄድ የተማረሩትን ጨምሮ በርካቶች ጥለውት እየወጡ እንደሆነ ለማወቅ ማወቅ ተችሏል። የአማራ ፋኖን የተቀላቀሉ የቀድሞ የአገዛዙ ወታደሮች ነፃነታችንን አውጀናል ባሉበት ቃለ መጠይቃቸው የአገዛዙን የወታደራዊ መዋቅር መፍረክረክ ሲያጋልጡ ተደምጠዋል። አሁን ደግሞ በፈቃድም በምንም የተነሳ በጋምታችን አንድ ሰው ነው። ውሎ ገብ ሲባል አረ ጥሩ ስል የራሱን አገር ሰው ውሎ ያሳድራል ይሄዳል ስለሽ ቁስሻ ነው የሱ ነበረ። ይሄ ልጅ ደግሞ አሁን የሞተው ልጅ አለቀ ሲል ተሴት ነዛ ሚላ ለሶስት አራት ቁጭ ብለን ሰዎች እያሉ ነበሩ። ጓደኞችም ቁጭ ብለን ጠላ እየጠጣን ሽማግሎች እያሉ ለዛ ሽ ልጅ ሊመታ ሴ ተው እንጂ ትልቆችን እሱል ስል ችግር የለም አልኩ። ተመልሼ ካምፕ ላይ ያው እመታውን ብዬ ጭ ብዬ ረጭቼ ከሰላሳ ከአርባ ሰው በላይ ሰንጥቄ ወጥቻለሁ። እና ስመጣ ቡላ ለብሼ ስመጣ አንድ ሰው አንድ ህዝብ እንጀራ ብላ ብሎ አያውቅም ግን ገጠመኝ ያሳምነውን የመሰለውን ነው ለብሼ ነበር ያሳምነውን አባዬ እንጀራ ብላ እያለኝ ምንም ወፍም ምንም ሳይነካኝ እ ወደ እናንተ ተደብልቅ ያለው እንደመጣውም ያው ጫማዬ ደግሞ ዝናብ ቀን ነበረ ወልቆ ሲወድቅ በአንዲት ጫማ ነው የገባው ጫማዬ ለብሼ ታጥቤ ምን ብዬ ይኸው ወደ እናንተ ወደ ያሳምነው ብርጌድ ተቀላቀያለሁ በጣም ደስ እኔ እንደሚመስለኝ እስከ አፍንጫው የታጠቀ ወታደር ወልዲያ ላይ አለ፣ ሰላም አስከባሪና አድማበትን ገብርኤል አለ፣ ሽንቁሮ አለ፣ ድጉ አለ፣ ካራቴ አለ። የመጀመሪያ ማብረጃ ናቸው። ፋኖም ቢሞት አማራ ነው፣ ሰላም አስከበረውን ቢሞት አማራ ነው፣ አድማውን ቢሞት አማራ አንዲት እናት የትኛው ሞቶም ይመጣ ነው ብትል፣ ሶስቱ ልጆቿም ገብተዋል። ከሶስቱ ፓርት የትኛው ነው ሞቶም ይመጣ ነው ምትል እሷ። ስለዚህ ይህን እንግዲህ ላለው አድማ ለሚያውቀውም ለማውቀውም፣ እናቴ እየሞተች የምታገል ተሆነ ምንም አረግልኝ። በጥቅሉ ህብረተሰብ የጠላው ሰራዊትና ተባሪ ወጣሳ አንድ ነው፣ በቃ በጥቅሉ ህብረተሰብ ተጠላ። ደግሞ አንድ ወታደር አጠቃል ከእኛ ፋኖች ነው መረጃ የሚያገኙ? በቃ በጥቅሉ ፋኖ ዋርድያ ሳይጠብቅ ሆድ ያለው ላምረኛ ነው መጡላችሁ ነው የሚደውልላቸው። ይህን ዲሮ ደግሞ አይጠራም ወይ? አንድነት መሆን ነው ወይም እንደዛ ካልሆነ ሌላ የለ። ሙሎ ስረቀ ሳመድ ዳህ እባላለሁ። የተወለድኩ ቦታ አዋሳ ነው። የአደግኩ ቦታ ረር ነው። ወደ መከላከያ የጠቅልኩ ቦታ ትምህርት ላይ ነበረ፣ እየተማርን ማለት ነው

አምስት ሰው ነው የሰውጃቢ፣ ስድስት ሰው ነው፣ በቃ ዲሽካ የለም ቁሞ ጠብቅኝ ነው ያዘ ክላሽ የለም ምናምን ነው። ደሞ እጅ ከሰጣችሁ አቆርጣል ይገላል ምናምን የሚባለው ምላስ ይቆርጣል እኔ በጎንደርም ተዋግቻለሁ። በጎንደር ጭልጋ ቆላዱባ ወደ ጎንደር 18 ቀበሌ የሚባል አለ። እዛም ተዋግቻለሁ። በዚህ ደሞ ተኩሎሽ ሙጃ ፀሐይ መውጫ። አዎ እና የፋኖ ትግል በጣም ምርጥ ነው። ሞራላላችሁ ደሞ ዋናው ሞራል ነው። ሞራላላችሁ በቃ የኛም ብሬ ያዜ በሸልቀ ራሱ አምስት ብሬ ነው። እዚህ ከአየህ ግን ወደ ሰላሳ ብሬ ምን አይሆን ይቻለው ስናይፐር ተው ቁጥር የፋኖ ቀባበል ምርጥ ነው። ሻወር ራሱ ሶስት ወር ነው። 3 ወር ሻወር ሳይገባ እዚህ መጥቼ ነው ገባሁ

በደቡብ አፍሪካ የኢትዮጵያን ማህበር አመራር አባል መገደላቸው ተነገረ። በደቡብ አፍሪካ ፒተር ማሪስበርግ ከተማ ነዋሪና ሀገሪቱ ከኢትዮጵያ ማህበረሰብ ተወካይ አመራሮች ውስጥ አንዱ የሆኑት አቶ ዳኛ ግርማ በትናንትናው ዕለት መኖሪያ ቤታቸው በር ላይ በገዛ መኪናቸው ውስጥ እስካሁን ማንነታቸው ባልታወቁ ሰዎች መገደላቸውን የስራ ባልደረቦቻቸው ተናግረዋል። አቶ ዳኛ በደቡብ አፍሪካ ለሚኖሩ ኢትዮጵያውያን በሙሉ መካሪ አባትና አስታራቂ ሽማግሌ ነበሩ ሲሉ ሀሳባቸውን ያጋሩት አንድ የስራ ባልደረባቸው በስራ ላይ ውለው ወደ ቤታቸው እየገቡ በነበረበት ወቅት የግቢያቸው በር ላይ ከመኪናቸው ሳይወርዱ ጥቃቱ እንደተፈጸመባቸው ገልጸዋል። ለኢትዮጵያውያን አንድነት እንዲሁም በሰው ሀገር በመተጋገዝ ሰርቶ ስለመለወጥ ዘውትር ሲሰሩ የኖሩ ኢትዮጵያውያን አባት ነበሩ ያሉን በቅርበት የሚያውቋቸው አንዲት የደቡብ አፍሪካ ነዋሪ እኝን ጀግና አባት ነጠቁን ሲሉ ተናግረዋል። በደቡብ አፍሪካ የኢትዮጵያ ኮሚዩኒቲ ሰብሳቢ የሆኑት አቶ ዮሐንስ ሀቢብ ለትግቫህ ኢትዮጵያ እንደተናገሩት ደግሞ አቶ ዳኛ ግርማ ፈጣን ከ18 ዓመታት በፊት ከፈረንጆች ሰባት ጀምሮ ግርማ ፊጣን ከ አስራ ስምንት አመታት በፊት ከፈረንጆቹ 2007 ጀምሮ ኢትዮጵያውያን አንድነትና አብሮነት ሲታገሉ እንደሚያውቋቸውና በተገደሉበት ዕለትም ይህንኑ የማስታረቅ በጎ ተግባር አከናውነው ነው ወደ ቤታቸው ሲመለሱ እንደነበር ገልጸዋል። አሁን ላይ የድርጊቱ ፈጻሚዎች እነማን እንደሆኑና ለምን አላማ እንዳረጉት ጥያቄ ማስነሳቱን የጠቀሱት ሰብሳቢው ከኢትዮጵያ ኤምባሲና ከሀገሪቱ ፖሊስ ጋር በመሆን ገዳያቸውን ለመከታተልና ለማስያዝ በጋራ እየተሰራ መሆኑን አስረድተዋል። ማክሰኞ እሳቸው በሚኖሩበት ፒተር ማሪስትበርግ ከተማ የአስክሬን አሸኛኘት ስርዓት እንደሚደረግላቸውና በማግስቱ በጆሃንስበርግ ትልቅ የሽኝት ፕሮግራም ለማድረግ እንደታሰበም አቶ ዮሐንስ ተናግረዋል።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 ላይ አስፈላጊው ዲፕሎማሲያዊ እርምጃ እንወስዳለን ሲሉም ዝተዋል። በትግራይ ክልል በዳኞች ላይ እየደረሰ ያለው ጫና ከባባድ ጾታዊ ጥቃቶችና ሞት ተደባብሰው እንዲቀሩ እያደረገ ነው ተባለ። በሴቶች ላይ የሚፈጸሙ ከባባድ ጾታዊ ጥቃቶችና ሞት የሚፈጽሙ ተከሳሽና ወንጀለኞች ጉዳዮች በሚከታተሉና ህጋዊ ውሳኔ በሚሰጡ ዳኞች ላይ በተለያየ መንገድ የሚገለጽ ጫና እየደረሰ ነው ሲል የትግራይ የዳኞች ማህበር ተቃውሟል። ማህበሩ ከባባድ ወንጀሎች የሚከታተሉና ህጋዊ ውሳኔ ለሚሰጡ ዳኞች አስፈላጊውን የደህንነትና የጸጥታ ከለላ እንዲሰጥ አበክሮ ጠይቋል። ማህበሩ በመግለጫው በሴቶች ላይ የሚፈጸሙ ከባድ ጾታዊ ጥቃቶችና የሞት ጉዳዮች የሚከታተሉ ውሳኔ የሚሰጡ ዳኞች ስራቸውን ነፃና ገለልተኛ ሆነው ለመከወን እጅግ ተቸግረዋል ብለዋል። ዳኞቹ ስራቸውን ተረጋግተው በሰከነ የህግ አካሄድ እንዳይመለከቱ የተለያዩ መንገዶች ጫና እየደረሰባቸው ነው ያለው ማህበሩ፣ ስለሆነም ላለባቸው የደህንነታቸው አደጋ በቂ ከለላ በማጣታቸው ምክንያት ስራውን ከማቆማቸውን በፊት የክልሉ ከፍተኛ ፍርድ ቤት ከሚመለከታቸው የጸጥታ አካላት በመመካከር ችግሩን በአፋጣኝ መፍታት አለበት ሲል አሳስበዋል። ከጦርነቱ በኋላ የትግራይ ዳኞች በከፍተኛ ፖለቲካዊ ማህበራዊና ኢኮኖሚያዊ ችግሮች ቅርቃር ውስጥ ሆነው በማገልገል ላይ ይገኛሉና ጥያቄያቸው ይመለስላቸው ሲልም ማህበሩ ጥሪ አቅርበዋል። በፌዴራል ና በሌሎች ክልሎች የሚገኙ ዳኞች የሚያገኙት የደሞዝ ጭማሪና ጥቅማ ጥቅም የክልሉ ዳኞች እንደተነፈጉ የገለጸው የዳኞቹ ማህበር የክልሉ ከፍተኛ ፍርድ ቤት በሌሎች ክልሎች እየተተገበረ ያለውን የጥቅማ ጥቅም አሰራር ለመመለስ በጥናት ላይ ነኝ በማለት ከአንድ ዓመት በላይ ማስቆጠሩ ልክ አይደለም ሲል ወቅሰዋል። የክልሉ ከፍተኛ ፍርድ ቤት የአገሪቱ ህግና የትግራይ ነባራዊ ሁኔታ ከግምት ውስጥ በማስገባት የዳኞች የጥቅማ ጥቅም የደሞዝ